ትልቅ ሰው አታለች ጦር የማያስቆመው አማላጀማ የመልሰው ሞት የሀገሩን ዋርካ ገንድሶ ጥሎታል። ኢትዮጵያን እጅግ አስደንጋጭ ዜና ሰምተዋል። እርሳቸው ፈጣሪን የሚፈሩ ሰውን የሚያከብሩ ናቸው። ሰውን ከሰውነቱ ባሻገር በሃይማኖት በቀለምና በዘር በቋንቋ የማይነጣጥሉ እውነተኛ አባት ናቸው። ከንፈራቸውን አላቀው የሚናገሩት ንግግር ሁሉ ልብ ላይ የሚያርፍ ድንቅ ሰው ተቀዳሚ ሀጂም ሙፍቲ ኢድሪስ የእርሳቸው አባትነት መሪ ሆነው ለተሾሙበት እስልምና ተከታዮች ብቻ የሚያበቃ አልነበረም። ሀሳባቸው ሰላም፣ ስብከታቸው ፍቅር በመሆኑ የክርስትና እምነት ተከታዮችን ጨምሮ ሁሉም የሀገሬው ሰው የሚወዳቸው የሚሳሳላቸው፣ የሀገር ምልክት የሆኑ ሰው ነበሩ። ከሰሞኑ መታመማቸው በተሰማ ጊዜም ከጫፍ ጫፍ ሃይማኖት ሳይለይ አምላክ ምሕረቱን እንዲልክላቸው መልካም ምኞት ሲመኙ ድነው እንዲነሱም በጸሎት ሲያስቧቸው ሰንብተዋል። ይሁን እንጂ ለምነው የማያስቀሩት ሞት እኚህን ለሀገር አንድነት የሚጨነቁ የህዝብ ፍቅር ማጣት ሰላም የሚነሳቸው አባት ላይ ጨክኗል። ማምሻውን መላ ህዝቡን ያስደነገጠና ያሳዘነ ዜናም ተሰምቷል። የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ይህን ዓለም በሞት ተሰናብተው ወደዛኛው ዓለም ተሸጋግረዋል። ይህ የሞታቸው ዜናም ከህመማቸው ድነው እንዲነሱ በጸሎት እየለመነ ፈውሳቸውን ሲጠባበቅ ለነበረው የኢትዮጵያ ሕዝብ እጅግ አስደንጋጭ ሆኗል። በዚህም ሁሉም ኢትዮጵያዊ የተሰማውን ጥልቅ ሀዘን እየገለጸ ይገኛል። ለመሆኑ እኚህ የሃይማኖትን ድንበር ጥሰው ሁሉንም ሰው በፍቅር የማረኩት ሰው ማናቸው? ከሞታቸው አስቀድሞ የሆነውስ ምንድን ነው? ከህልፈታቸው በኋላ የተሰማው ያልተጠበቀ ጉዳዩስ? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ ስለ ተቀዳሚ ሙፍቲ ሀጂ ኡመር ህልፈትና ከህልፈታቸው መሰማት በኋላም እየተሰጡ ያሉ ያልተጠበቁ ሀሳቦችን ወደ እናንተ ልናደርስ ነው። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ሰዎቹ መሰናዶውን ላይክ እና ሼር በማድረግ እስከ ፍጻሜ አብራችን ቆዩ። እርሳቸው ሃይማኖት የማያጥራቸው ዘር የማይከፋፍላቸው ለሀገር ምልክት የሆኑ ሰው ናቸው። የንግግር ለዛቸው እጅግ የሚወደድ ተሰምተው የማይጠገቡ አባት ነበሩ። በተለያየ ጊዜ በሰጡት ቃለ መጠይቅ ላይ ከአፋቸው ስለማትጠፋው ኢትዮጵያ አብዝተው እንደሚጨነቁ ሲናገሩ ይሰማል። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ በዚህ ሰዓት 86 ዓመት ሊሞላኝ ጥቂት ጊዜ ቀርቶኛል። ለሊት እንቅልፍ የለኝም። ለሁለት ሰዓታት ብተኛ፣ ቀሪውን ግን አለቅስበታለሁ። ለምንድ ነው ብዙ የማንቆይበት ዓለም ላይ የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳዝነኛል እጅግም ያስጨንቀኛል፣ በማለት ስለ ሀገራቸው አሳሳቢ ሁኔታ ሲናገሩም ይደመጣል። ከሁሉ ነገር መጀመሪያ ሰውነት ይቀድማል የሚል መርህ አላቸው። መጀመሪያ ሰው ሁኑ፣ ሰውነት ይቅደም፣ ከሃይማኖት ከዘር ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆ ወዶታልና ሰው ሊገደል፣ ሊሰደድ፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩንም ጠብቁት ብሏልና ይላሉ። እኚህ ተሰምተው የማይጠገቡት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሁሌም ቢሆን ንግግር ሲያደርጉ ከሚያነሷት ሀገራቸው በዘለለ በዚያ ለዛ በተሞላው የንግግር ስልታቸው ፍቅርን ይሰብካሉ፣ አንድነትን ያስተጋባሉ። በእሳቸው ውስጥ አንድ የሆነችው ኢትዮጵያ ትታያለች። ስለዚህም አባትነታቸው ለሃይማኖቱ ተከታዮች ብቻ ሳይሆን ለመላው ህዝብ ሆኗል። ከሚመሩት የእስልምና እምነት አስተምሮ ባሻገር ፈጣሪ የሚወደው ፍቅርና አንድነትና እርስ በእርስ መደጋገፍ መሆኑን በተገኙበት ሁሉ የሚያስተምሩ ድንቅ አባት ነበሩ። ታዲያ ከሰሞኑ እኚህ የሀገር ዋልታ የሆኑ ሰው መታመማቸውና ወደ ሐኪም ቤት መግባታቸው ተሰማ። ይህም ዜና በርካታ ሰዎችን ያሳዘነ ነበር። መቼም ማረኝ እንጂ አትመመኛ አይባልምና የመጣባቸው ህመም እንዲርቅ ፈጣሪ ምሕረት እንዲያደርግላቸውእና ዳግም በዛ ሃይማኖታዊ አለባበስ ደምቀው እንዲታዩ በርካቶች የመልካም ምኞት መልእክቶቻቸውን ሲያስተላልፉ ሰንብተዋል። ከዚያም በዘለለ ሁሉም ሰው በእምነቱ ፈጣሪ ሆይ እኚህን የሀገር አድባር የሆኑ ትልቅ ሰው ማርልን፣ ከፍቅር ውጪ ሌላ የማያውቁ አባታችንን ፈውስልን የሚሉ ጸሎቶችም ተደርገዋል። ነገር ግን የሚሆነው ሁሉ ፈጣሪ የፈቀደው እርሱ የወደደው ነውና ማምሻውን እኚህ ተወዳጅ የሃይማኖት መሪ ማረፋቸው ተሰምቷል። የማረፋቸው ዜናም መላ ኢትዮጵያንን ያስደነገጠና በእጅጉም ያሳዘነ ሆኗል። በርካቶችም የእርሳቸውን ማንነት በማውሳት በእልፈታቸው ማዘናቸውን የሚገልጹ መልእክቶችን እያጋሩ ይገኛል። እርሳቸው ብዙ የሚያስደንቁ ተግባራትን ሲያከናውኑ ተመልክተናል። የትህትናን ጥግ ያሳዩበት አንድ መድረክ ግን የትኛውም ኢትዮጵያ አይዘነጋውም ኮቪድ-19 ከዓለም ቁጥጥር ውጭ ወጥቶ በሰዓታት ውስጥ ብቻ በሺ የሚቆጠሩ ነፍሳትን በሚረፈርፍበት ጊዜ ከሀገርም አልፎ እንደ ዓለም በተጨነቅንበት እንደ ሀገር የጸሎት መርሃ ግብር በታወጀበት በዚያ ክፉ ጊዜ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጸሎተ ቡራኬ ካደረጉ በኋላ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሁለተኛውን የጸሎት ፕሮግራም እንዲያደርጉ ይጋበዛሉ። እርሳቸው ግን እንዲህ አሉ፤ በዚህ ጸሎት ላይ ሌላ የምጨምረው ጸሎት የለም። እኔ ዛሬ ግም ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል ወገባቸው እስኪንቀጠቀጥ ድረስ የአሚን ብለናል ብለው የትትናና የፍቅራቸውን ጥግ ያሳዩ በብዙሃኑ የሚወደዱ አባት ነበሩ። ታዲያ ህልፈታቸው ከተሰማ በኋላ አዘናቸውን ከገለጹት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያኗ በመንበረብ ፓትርያሪክ ጠቅላይ ጽህፈት ቤት ዋና ስራ አስኪያጅ እና የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀጳጳስ በሆኑት በአባ ሳዊሮስ ስም ባወጣቸው መግለጫ የሙፍቲ ሀጂ ኡመር ኢድሪስ የእረፍት ዜና በታላቅ ሀዘን እንደተቀበለችው አስታውቃለች። በመግለጫው እንደተገለጸውም የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በህይወት ዘመናቸውና በአገልግሎት ቆይታቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራዬ የፍቅርና አንድነት ተምሳሌት የነበሩ ታላቅ አባት ነበሩ። በተለይም እርሳቸው በነበራቸው መልካም ስብእና ርህራሄና ለህዝባቸው በነበራቸው ፍቅር የተነሳ በሁሉም ኢትዮጵያውያን ዘንድ ከፍተኛ አክብሮትና ተወዳጅነት ያተረፉ አባት እንደነበሩ ቤተክርስቲያኗ አስረድታለች። በእኚህ የኢትዮጵያ ሁሉ አባት በነበሩ ማለትም ቤተክርስቲያኗ ለሙፍቲ ሀጂ ኡመር ኢድሪስ ያላትን ክብር ገልጻ፣ ቤተክርስቲያኗ ይህንን ጥልቅ ሀዘን ስትገልጽ ለመላው ኢትዮጵያውያን የእምነት አባቶችና ተከታዮች ለቤተሰቦቻቸው ለወዳጅ ዘመዶቻቸው ሁሉ መጽናናትን ተመኝታለች። ተቀዳሚ ሙፍቲ አጂ ኡመር ኢድሪስ በመልካም ስብናቸውና በርራያቸው በመላው የኢትዮጵያ ታሪክ ሲታወሱ እንደሚኖሩም ገልጻለች። ከእልፈታቸው በኋላ ሐዘናቸውን የገለጹት ጠቅላይ ሚኒስትር አብይ አህመድም መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መግለጫም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በማረፋቸው አዘን ተሰምቶኛል ብለዋል። ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖችን ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ሲሉም ገልጸዋል። ጠቅላይ ሚኒስትሩ ለሀጂ ዑመር ኢድሪስ ቤተሰቦችና ለመላው ኢትዮጵያ ሙስሊሞች መጽናናትን ተመኝተዋል። የአባታችን የቀብር ስነ ስርዓትን በተመለከተ ከቤተሰቦቻቸውና ከመላው ሀገሪቱ በሚወጣጣ ብሔራዊ ኮሚቴ አማካኝነት በኢትዮጵያ እስልምና ጉዳዮች ጠቅላይ ላይ ምክር ቤት በኩል እንደሚፈጸምም ገልጸዋል። ሌላው የህልፈታቸውን ዜና እውነተኛነት በማረጋገጥ የተሰማውን ጥልቅ ሐዘን የገለጹት ደግሞ ኡስታዝ አቡበከር አህመድ ናቸው። የሁላችንም አባት የነበሩት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ወደ አሄራ ሄደዋል ይላል የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው መም በሕክምና ሲረዱ ቆይተው ወደ አሄራ ሄደዋል። እልፈታቸው የመላ ሀገራችን ህዝብ ሐዘን ነው። እኚን ታላቅ አባት ላበረከቷቸው በሚመጥን መልኩ ስራ ተቀብሯቸው በመንግስት ደረጃ እስላማዊ ስነ ስርዓቱን በጠበቀ መልኩ መፈጸም ይኖርብናል፣ በማለት ሐሳቡን በማስፈርም ሀገራችን ታላቅ አባታታለች። ሀዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለም። አላህ መልካም አበርክቷቸውን ይቀበልላቸው፣ ምረቱን ይለግሳቸው፣ በጀነተል ፊልዶስ ይመንዳቸው፣ ሲልም ሐሳቡን አስፍሯል። እንደ ኡስታዝ አቡበከር አህመድ ገለጻ ስርዓተ ቀብራቸው እስላማዊ ስርዓቱን በጠበቀ መልኩ እንደሚፈጸም የተነገረ ሲሆን ለዚህም የተዋቀረው ኮሚቴ መርሃ ግብሩን አሳውቋል። በዚህም መርሃ ግብር መሰረት ከቀኑ ስድስት ሰዓት ፒያሳ በሚገኘው ኑር መስጂድ ሶላት እና ጀናዛ ይሰገዳል። ከቀኑ 8 ሰዓት ጀምሮም በሚኒሌም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም እንደሚከናወን ተነግሯል። ከዚያም በማስቀጠል ከቀኑ 10 ሰዓት ስራ ተቀብራቸው እንደሚፈጸም ተነግሯል። ውድ የአማርያቱ ቤተሰቦች እኛም በቻናላችን ስም በተቀዳሚ ሙፍቲ ሀጂ ኢድሪስ ህልፈት የተሰማንን ሀዘን እየገለጽን ከእርሳቸው ጋር ተያይዞ የሚወጡ ሌሎች አዳዲስ መረጃዎች ሰዎችንም ወደ እናንተ እንደምናደርስ እየገለጽን የዛሬውን አበቃን። አብራችሁን ስለቆያችሁ እናመሰግናለን። በእያላችሁበት ሰላም ሁኑልን።